ጊዜ ምርጫችሁን ወርቅ አድርጉ ላችኋለሁ ብዙ ጊዜ ምክንያቱም ገንዘቡ ስለማይጠፋ ዛሬ ደግሞ ለየት ያለ ነገር እነግራችኋለሁ። ወርቁ ገዝታችሁ ኢትዮጵያ ብትሄዱ ነው የሚጠቅማችሁ ወይስ ወርቁን እዛው የምትሰሩበት ቦታ ላይ ገዝታችሁ እዚሁ ብትሸጡት የትኛው የበለጠ ውጤታማ ያደርጋችኋል የሚለው እናያለን። ለዚህ ቪዲዮ አስር ሺ ላይክ፣ አስር ሺ ቪው አስር ሺ ሰብስክራይብ ማግኘት አለበት። ለብዙ እህቶቼ እንዲደርስ ስለፈለግኩኝ ነው። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድ የተከበራችሁ የኮቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ከክፉ ነገር ሁሉ ይጠብቃችሁ ማለት ነው። አሁን ብዙ ጊዜ ወርቅ ግዙ ልብስ ከምትገዙ ይሄ ለሀፍ አንሶላ ምናምን ሮቶ ሞልታችሁ የኢጃዛ ቤት በየወሩ 250 200 ብር ከምትከፍሉ ምርጫችን ወርቅ አድርጉ። ብዙ ጊዜ መክራችኋለሁኝ ማለት ነው። ዛሬ ደግሞ የምናየው ምንድን ነው? ወርቅ ኢትዮጵያ ይዛችሁት ስትሄዱ ይጨምራል አልላችሁ፣ ይጨምራል ያተርፍላችኋል አልላችሁ። ግን በዋና ዋጋው ልትሸጡት ትችላላችሁ። ኪሳራ የለውም ምንም ነገር ኪሳራ የለውም። ነገር ግን እዛው አረብ አገር ገዝታችሁ አረብ አገር ስትሸጡት እጥፍ ነው የምታተርፉበት። መረጃ እዚህ ጋር አለ ገዝተው የተጠቀሙ እህቶች መረጃ እዚ ጋ ኮሜንት አስቀምጥላችኋለሁን እዚህ ሲሸጡት ለምሳሌ አምና 170 ድህራም የተገዛ ወርቅ 170 ሪያል የተገዛ ወርቅ ዘንድሮ እስከ 300 እስከ 250 ተሽጠዋል አያችሁ እጥፍ አተረፋችሁ ማለት ነው ሶ እናንተ አሁን ብር ላለመላክና ብር ሰው ጋር ላለማስቀመጥ እስከሆነ ድረስ እጥረታችሁ ወርቁን ገዝታችሁ ታስቀምጣላችሁ። በጥንቃቄ ጥንቃቄ በተሞላበት መንገድ ሻንጣ፣ አሪፍ የሆነ ብራንድ የሆነ ሻንጣ ገዝታችሁ ቁልፍ ቁልፋችሁ ደግሞ ከራሳችሁ ጋር የስልካችሁ ከበር ውስጥ የትኛውን ቦታ ብቻ የራሳችሁ የሆነ ስኩሪቲ ቦታ ይኖራችኋል አይደል? ቁልፉ እዛ ነው የምታስቀምጡት። ጥንቃቄ በተሞላ መንገድ ታስቀምጣላችሁ ወርቃችሁ። ከዛ በኋላ ኢትዮጵያ ሳትገቡ እዛው ወርቃችሁን ሽጣችሁ ብራችሁን ልትገቡ ስትሉ ልካችሁ መድረሱን ካረጋገጣችሁ በኋላ ወዲያውም ኢትዮጵያ ትገባላችሁ ማለት ነው። ይህ ነው ብራችሁ ይዛችሁ መሄድም ትችላላችሁ። ብር የፈለጋችሁት ብር ይዛችሁ መሄድ ትችላላችሁ። ከዛ ደግሞ ብራችሁ ደግሞ ሪፖርት ውስጥ እንዳትመነዝሩ ሪፖርት ውስጥ በጣም ርካሽ ነው። እራሱ የቻለ ጥቁር ገበያ ነጋዴዎች እንደዚህ ልክ እንደ ሐዋለ ምን ልክበት አለ አይደለ እዛ እራሳቸው የቻሉ በጣም በውድ ዋጋ የሚመነዘርበት ቦታ አለ። እሱም በሌላ ጊዜ ጠቁማችኋለሁ። ግን ደግሞ ዝም ብላችሁ ዘው ብላችሁ ማንኛውም ሰው ጠይቃችሁ እንዳትሄዱ፣ ትዛረፋላችሁ። የራሳችሁ የሆነ ጠንካራ ሰው ከአንድም ሁለት ሰው ይዛችሁ ሄዳችሁ ነው የምታስመነዝሩት። ብቻችሁ ሄዳችሁ ደግሞ እንዳትቀፈደዱ ማለት ነው። ዛሬ ሂጃቤ እንዴት ነው? አያምርም? አምሮብኛል ብኛል ባይዘ ማሻአላህ፣ ረመዳኑ አሳምሮኛል። እና እንደዛ ነው እላችኋለሁኝ። ወርቅ ግዙ ባገኛቸው ለምሳሌ ሁለት መቶ አምሳ የሚገዙ ፋሽን አባዮች ፋሽን ልብሶች ከምትገዙ 200 ጨምራችሁ በአምስት መቶ ሁለት ግራም የጣት ብትገዙ ያ ደግሞ ጨምሮ ቀጣይ አመት ላስቀምጠው ብትሉ፣ ወርቅ በጣም ተወደደ በሚባል ጊዜ ጠይቃችሁ ነው የምትሄዱት። እዚህ አረብ ሀገር ወርቅ ቤቶች የሚጨምርባት የሚቀንስበት ጊዜ አለ። በዛን ታይም ሄዳችሁ ትጠይቃላችሁ። በሳምንት በወርም መዳሞቻችሁን ጎገል ላይ ገብታችሁ ወርቅ ስንት እንደሆነ ምናምንም ገብታችሁ ታጣራላችሁ። ከዛም በኋላ ጨመረ ሲል ወስዳችሁ፣ ከነ ፈቱራው ደግሞ ወርቅ ስትገዙ እንዳትሳሳቱ ከነፈቱራው ፈቱራው። ይሄ በባንጋሊ ሱቅ ምናምን በተራ ሱቅ እንዳትገዙ፣ አለ ራስ የቻለ የመዋጥኖች የወርቅ ሱቅ አለ እዛው ወርቁን እንትን ብለው እዛው የሚሰሩበት ማለት ነው። ተረክበው የሚሸጡ ሳይሆን እዛው ወርቃቸውን እንትን አቅልጠው ምናምን በዲዛይን የሚሰሩበት ቦታ፣ አሪፍ ቦታ አለ። መዳሞቻችሁ ስለሚያውቁ ጠይቃችሁ ሄዳችሁ አሪፍ ወርቅ በአሪፍ ብር ከነፈቱራው ፈቱራው ፈቱራው ታዲያ እንዳይጠፋ አደራ። እና አንዳንዴ ይሄን ነገር ለማድረግ እዛው ቁጭ ብላችሁ ቢዝነስ ለመስራት ከመዳሞች ጋር ፒስ መሆን ያስፈልጋል። በእርግጥ ከባድ ነው። ግን ደግሞ አንዳንዴ የሆነ የምትተውት ነገር አለ አይደል? እነሱ የሆነ ነገር ቢሏችሁ ምንም የምትተውት ነገር ለራሳችሁ ጥቅም ስትለው የምትተው ነገር። እንደዛ አድርጋችሁ ከመዳሞች ጋር ፒስ ክሎዝ ሆናችሁ ወርቃችሁን በአሪፍ ዋጋ እየገዛችሁ ወርቅ ሲጨምር ደግሞ በአሪፍ ዋጋ ጨምሮ አትርፎላችሁ መሸጥ ትችላላችሁ ማለት ነው። አይ እንደዛ አንችልም ምናምን የምትሉ ከሆነ ደግሞ ኢትዮጵያ ይዛችሁ ትሄዳላችሁ። ግን ኢትዮጵያ አያተርፍም። ወርቅ ገብቷችኋል። አትርፋችሁ አትሸጡትም ኢትዮጵያ ላይ። እውነቱን ነው የምነግራችሁ። ሪያሊቲ ያተርፋል ምናምን ምናምን አልላችሁ። ግን ደግሞ ወርቅ ራሳችሁ ጋር የሚኖር ገንዘብ ነው ማለት። ኪሳራ የለባችሁ አትከስሩም። ብር ሰው ጋር አስቀምጣችሁ እባክሽ ስጠኝ ምናምን አትሉም። ሰውን አትለማመጡ። ሲቸግራችሁ ከሻ አድርጋችሁ ትሸጡታላችሁ። አንዳንዴ እኮ የቸገረው ነው የሚያውቀው። ለምሳሌ የራሳችሁ ብር ኖሯችሁ ሰው ጋር አስቀምጣችሁት ብራችሁን ለማግኘት ደግሞ የምትከፍሉት ዋጋ የምትለማመጡት መለማመጥ በዚህ አጋጣሚ ግን ሰው አምኗችሁ ብር አስቀምጦባችሁ ማንኛውም ነገር አስቀምጦባችሁ የእውነት እንዳታስለመኑ ትልቅ የሆነ ሐራም ነው የምሬ ነው እምላችሁ ውዶቼ ብርም ከተበደራችሁ ደግሞ ብሩን በአግባቡ ለዛ ሰው አንዴ ሁለቴ ሳይጠይቃችሁ እሰጠዋለሁ እሰጥሃለሁ ብላችሁ በወሰዳችሁበት ቀን መልሱ። ኦኬ ድጋሜም ጥሩ ነገር ነው እንትን የምታተርፉት ማለት ድጋሜ ደግሞ የባሰ ችግር ገጥሟችሁ ያን ሰውዬ ብር አበድረኝ ቢላችሁ ምንም አይነት ጥርጣሬ ሳያድርበት ያ ሰው ብር ይሰጣችኋል ማለት ነው። በአሁኑ ሰዓት አላሀፊ ይበለን የብዙዎቻችን ችግር ብር ተበድረን ያ ያበድረንን ሰው እግሩ እስኪቀጥን ካለመነን ስልኩ እስኪሰለችን ካልደወለልን ብሩን አንስተን አንሰጠው። ይሄ ትልቅ ስህተት ነው። የምሬን ነው ወዳጆች፣ ትልቅ ስህተት ደስ አይልም፣ ይደብራል። ድጋሜ እናንተ የእናንተ አመኔታ ብቻ ሳይሆን ሌላ ሰው እንዳያምን ታደርጉታላችሁ። ሌላ ለተቸገረ ሰው እንዳይሰጥ እንዳያበድር በቃ እያለው የለኝም እንዲል ይሆናል ማለት ነው። ማለት በጣም በርካታ ሰዎች እንደዚህ አይነት ሰዎች አላችሁ። ደስ አይልም ለማለት ፈልጌ ነው። በመቀጠል ደግሞ ምንድነው እንዳልኳችሁ ነው የወርቁንዙ ነገር እንዳትረሱት። ግን ብዙ ጊዜ ደግሞ አሁን እዚህ ኮሜንት ላይ ቪዲዮ ጨርሳችሁ የማታዳምጡ በጣም አዝናለሁ ማለት ነው። ብዙ ጊዜ እንጠፋለን ልጠፋ ነው ምናምን የምትሉ እህቶች አላችሁ የሚያስጠፋ ሁኔታ ውስጥ ከሆናችሁ ጥፉ። የማንም ጥያቄ አያስፈልጋችሁ። የሚያስጠፋችሁ ሰው ካለ ማለት ነው። ግን ደግሞ ውጩ በጣም ከባድ ነው፣ እንደምታስቡት አይደለም። እንደምታስቡት አይደለም። ግን ደግሞ ያንን ከባድነት አይታችሁ መውጣት አለባችሁ። ስትወጡ ማለት ነው። እና ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁ። በቀጣይ ባህር ቪዲዮ መጣለሁ። አመሰግናለሁ።